እንዳባትና እንደናት እንሰብ እንደ አባትና እንደ እናት ስናስብ ደግሞ ማንንም ማንንም ኦፍ ኦን አያደርገውም፣ ግን ጭንቅላታችን ነው የሚያስበው። እኔ ብር አለኝ እኔ እንዲህ ነኝ እኔ እንዲህ ነኝ ብንል ዛሬ አይጠቅም። አምስት ሺ ብር እኔ አምስት ሺ ዶላር ወይ ሰባት ሺ ወርቅ እዚህ ጋር ባረግ እንዴን ነው ቴኬር እያረግኩ ነው። ልጆች የሚገባቸውን ያ በኤጃቸው ጫማ እየገዛውላቸው ነው የሚለብሱት ልብስ ኢዝ ኢናፍ በእጃቸው የደረሰ ነገር እንዴት ነው ልጆቹ ገብተው መማር ያለባቸው ቦታ ላይ እየተማሩ ነው። ጠዋት ላይ ተነስተን ቁርስ ሰጠን፣ ትምህርት ቤት እየሰደርናቸው ነው። ማን ነው ይህንን ሁሉ እያደረገ ያለው? ጠጉራቸውን ወስደን የምናስቆርጣቸው ማን ነው እያደረገ ያለ? ምግብ የምናበላቸው የፈለገ ጊዜ አነስጣቸውም? አትሊስት እነዚህ ልጆች በስነስርዓት እያደጉ ነው። ፋሲሊቲያቸው ተሟልቶ፣ ማን ነው ይህን እያደረገው ያለው? እና እኔ ምንም አይነት ድራማም አልፈልገም። ስለ እኔ መውጣት ማውራት የሚችል ማውራት ይችላል። ግን ስላለነ ነገር ባሉ ይኖረናል። በቃ ማንም ልጁን ያላከበረ ልጁን ያረዳ ሰው ማንም ቴኬራል። እኔም ለልጆቼ ሬስፔክት ባይኖረኝ እና ልጆቼ የትም ብለው በቃ በእንጀራ እናት የሚያድጉ ፊት ቢኖራቸው ማንም አያከብረኝም። ብዙ ሞስት እኮ ነው የሚወደኝ። እዚህ ጋ ስለ ልጆች ያለኝን ነገር ስለ እኔ ምንም ከጀርባ የተደበቀ ነገር ልጆቼ ላይ አላደረግም። እኔ ልጆቼንን አልመታ አልል እኔ እንዲያውም በጣም ጭንቅላቴ ሲዞርብኝና ስጮ በራፌ ዘግቼ ነው ቁጭምል የሆነ ስትረስ ይዘኝ በቃ አሮ ላይ እኔ እኮ ስላሳደግኳቸው ነው ልጆቹ ስነስርዓት ያላቸው። እኔ እኮ ቴኬር ስላረኳቸው ነው ልጆቹ በዚህ መጠን ምን መባል እና ምን መባል እንደሌለበት የሚያውቁት የኔ ውጤት እኮ ነው። ልጆቹ እስኪ ሰባት ዓመትና አራት ዓመት የሆናት ልጅ አምጠ ከእኔ ልጆች ጋር ቁጭ አድርገ ኮምፔር አድርግና እኔ ልፈርበት። እናት አባትነን ብላችሁ የምታሳድጉ ሰዎች የእናንተን ላይ ውርታች እያደረኩ አይደለም ግን እስቲ ከእናትና ከአባት ጋር አድገዋል ልጆቹ። ልጆችሽ በጣም ለልጆችሽ ጊዜ ያልሰጠሽም የምትይኝ፣ ከካም ና ቁጭ አርጊና የኔ ልጆችና አንቺን ልጆች ቁጭ አርጌ እናስወራቸው። የኔ ልጆች በጣም ስነስርዓት አላችሁ። በጣም በጣም ፕራውድ አርጌ ነው እኔ በልጆች የማወራው። በጣም አንደበቱ የላችሁም የኔ ልጆች ለመሳደብ እና እኔን ለመናገር ሞራሉ የለሽም አልኩሽ። ይህ ነው አስረግጬ የምነግርሽ ሞራሉ

ማምሸት የሌለበትን የሚያመሸው የሆነም ሆነ ምናምን ድራማ፣ በቃ ድራማ። ወጣችሁ ስትናገሩ ዳ፣ ዝም ስትሉ ዳ፣ የሆነ ነገር ስትሉ ዝም። ሴት ልጅ እኮ በቤት ብዙ ስትረስ አለባት። ብስቅም እኮ እኔ ከብረት እኳ አልተፈጠርኩ። እኔም እኮ እናትና አባቴ ይናፍቁኛል። እኔም ለእናትና ለአባቴ ልጅ ነኝ። ማንም በልጅ የተቀበረ እኮ የለም

ስንቱ እኮ ኢትዮጵያ አሉ እኮ። አሜሪካ ላይ የምትኖር ሴት አለች እኮ ቂጣን እያገላበጠች እኔ ማሜ ጀግና ነኝ፣ ጀግና ከጀግናም ጀግና አሉ እኮ። በአካባቢያችን ሶስት ልጅ አራት ልጅ ሰጠው ኢትዮጵያ እንቅልፍ ሲተኙ ሲተኛቸው ላሉ። አንዳንዴ የወለዳችሁትን ልጆች ለእናት አባትሽ ኢትዮጵያ ሰጠች። አሜሪካ ላይ ምን እየሰራች ነው ብላችሁ ስጠይቋት ምንም የምትሰራው ስራ የላትም። ዝም ብሎ ወይ ለመሸለል ነው ወይ ደግሞ የሆነ ነገር ላይፍ ልቀይር። ምኑን ነው የምትቀይሩት? ከልጆች ጋር ሆነሽ ፍቅር ሳታገኝ የቀየርሽ ላይፍ ምን ያደረግ ነው? ልጆቻቸውን ኢትዮጵያ ሰጠው፣ ቂጣቸው እያገላበጡ ከወንድ ወንድ እኮ ከስቴት ስቴት ትራብል እያደረጉ ትራብል እያረጉ ኢማሜ ወንድ አያውቀውም ቤቴ። አንዳንዴ እኔ እንደዛ ነው እንዴ የሚፈልጉት ልጆቹ መንገደኛ እንዲሆኑ እና ዝም ብሎ በቃ እንድንዛ ነገር ነው አንዳንዴ እዝ ወርክ ወይ ልጆቼን ለምን እጎዳለሁ። አንዳንዴ ደግሞ ነው እኔ ከ ከልጆቼ የተለየሁት ኢትዮጵያ ሲሄድ ብቻ ነው ልጆቼ ጋር በሕይወት የተለየሁት፣ ያንንም እግዚአብሔር ነው የሚያውቀው እና አንዳንዴ ደውራ ባውሚ ግን ስለ ልጆቹ የሚደረገው ነገር ክሬዲት መሰጠት አለበት። ፊል ላይክ ዳድ እንደ አባት ካሰብን ክሬዲት መሰጠት አለበት። የኔቷ አፕርሽር ስለ ልጆቻችሁ እንደዚህ ቴኬር የሚያደርግላችሁ እናቶች፣ ጥለን ሄደናል። ከዚህ በኋላ ምንም ነገር የለንም ለስራ ግን ደግሞ ሪስፔክት የሚባል ነገር አለ አንዱ ሚዲያ ይጠቀማል፣ አንዱ አይጠቀምም፣ መልስ አንሰጣጥም ምናምን ነው። አንዳንድ ሰው በቃ አይፈልግም መልስ። ከዛ ሌላ ቶክሲክ ይፈጠራል፣ ከዛ እኔ ላይ ይራገፋል፣ እኔ ደግሞ ልጆቼ ላይ ወስጄ ደግሞ እሰጣለሁ። አንዳንድ ሰው እኮ አንድ ሰው ሰላም ሲሆን እኮ ደስ ሊለው ይገባል። በቃ ሱ ኔ የኛውም ወገን እኮ ቢያጠፋው ልጆቼ እኮ አሉ ቤት ውስጥ የቪዛ ጋር እኮ ችግር ብትፈጥር ለዚህኛው ለሚበልጠው ነገር እኮ ሪስፔክት ማድረግ አለብኝ የሚባል ነገር እኮ አለ። ማስተዋል የሚባል እ ይሄ ነው። ማስተዋል የሚባል ነገር እኮ አለ። ይህ ነው እ ማስተዋል የሚባል እንደዚህ እንደዚህ ቢ ተና ዳም ሊሆን ይችላል። የሆነ ነገርም እ አጣልቷት ሊሆን ይችላል። ግን እ ኬ ልጆቼ ነው የሚበልጡ ቤት ሰላም ልስጥ ይባላል። ላይ ብር ግድ ይደረጋል። ይህ መኪና አለ እዛ ላይ ቁጭ ይደረጋል። ማንም ጥፍራም ትገባለች። እኔ ነኝ የምነሳው ከዛ ከተቀመጥኩበት ቦታ ላይ መቶ ኮመንት ይጻፍብኛል። እዚህ ላይ እንደዚህ እኮ አለሽ፣ እንደዚህ እኮ ተባልሽ፣ በአናትሽ ተተከይ። እኔ ማሜ ነኝ። እኔ ማሜ ነኝ። ማሜን ማንም ጀጅ ለማድረግ ሞራሉ የለውም። ሞራሉ የለውም። አንቺ ሁለት ቀን ቤት ሆነሽ አንድ ቀን ክለብ ውስጥ ነው የምትገኝው። እኔ እነዚህ ልጆች ጋር ያለሁት አንቲን ነው። ወንዶችን ለማግኘት ብለን እኮ ሴቶችን ከርስ ማድረግ የለብንም። እውነቱ አለ፣ ማንም የሚያየው ነው። እኔ ልጆች እንዴት እንዳሳደጉ ምንም ውሸት የለውም። አንዳንድ ሴት እኮ ውሸቷንና እውነቷን ስታደረግ እኮ ያስታውቃል። እኔ ወይ እንደ እንትና እኮ ትዳር ቢያደርገው ብዬ አስቤ ማላቅም። ጋይስ እስከማውቀው ድረስ አንተ ነው፣ በቃ ለእኔ ተሰጠኝ ለእኔ ነው። አንዳንዴ ቆም እልና እግዚአብሔር፣ በቃ ትዳር እኮ ለእኔ አልሰራም ማለት ነው ትፋይን እላለሁ። ቢከዝ አንዳንዴ ውስጤን እንደዚህ ማስለቀስም ማሳዘንም አልፈልግም፣ ግን በቃ እግዚአብሔር ምክንያት አለው እላለሁ። ለምን እንደ ሰው ክፋትም የለኝም፣ የሆነ ነገር የለም። ነገሮች ይዞሩባችሁ እና ግን ሚስ አንደርስታንዲንግ ይኖራል። በቃ አንዳንድ ሰው አንደርስታንድ ቶሎ የማድረግ እንትኑ አለው። አንዳንድ ሰው ደግሞ አይችልም። አንዳንድ ሰው ስሜቱን መደበቅ ይችላል። አንዳንዱ አይችልም። ትዝዝ አንችልም። የሚያበሳጨኝ ነገር ካለ እንዲያረኩ ብዬም ግርቲነትም አይሰማኝም ጋይስ። በቃ ግን አንዳንዴ እኔ ሚካኤል እናምላችሁ እንትኑ ምስሉ ላይ በቃ ቆምና፣ ሜቢ ይሄ ነገር እኮ በቃ ለእኔ አልሰራም ማለት ነው እንሶኪ እላለሁ። በቃ ለምን እንደዚህ ሆነም አልልም። በቃ አልሰራም ግን መጥፎ መሆን አለብኝ ማለት ነው እንደ አንዳንድ ቦታ ላይ እላለሁ ለራሴ። ግን ለምን አልሰራም ብኔ አልገብም። የሰው ልጅ ይሞክራል፣ ከሰራ ይሰራል፣ ካልሰራ ደግሞ አልሰራም። እኔ ለወንድ አዲስ አለው ጋይስ። ነገም ይቀጥላል። ትሞክሪያለሽ። ሊሰራ ይችላል፣ ላይሰራ ይችላል እንጂ ከዛ ውጭ ቁጭ ብዬኔ ለወንድ ልጅ አልመጻደቅም። ብችልማ ስንት ቦታ አደርስ ነበር ስንት ቦታ እናንተ የምታውቁት ነው የምታውቁት። እኔ ደግሞ የማውቀው በራሴ ብዙ ነገር አለና ብችል እንደ ሴቶቹ አልችልም። በቃ ካልሆነ አልሆነም። ለምንድን ነው ላይክ ሴቶቹ ቁጭ ብለን እጃችን ስለቀሰርን ብቻ እጃችን ስለተመቼ ይሄዶ ነው ሚኮ። ጋይስ አንቺ የምታቂኝ በዚህ ስክሪን ነው እንጂ እኔ ምን አይነት ዋጋ እየከፈልኩ እንደሆነ አታውቂም። ለራስሽ እንኳን ሰርተሽ ለምትበይው ምግብ ይሰለችሻል፣ አይደለም ማሚዬ? አንቺን እያየሁ ሞራል የመጣ እያልሽ ነው ሞራልሽን የማንቀሳቀስልሽ ራስሽ ሰርተሽ ለምትበዩ እንዴ ነው። ኤቭሪ ሲንግል ደይ ለልጆች አንድ አይነት ነገር ስናረግ የማይደክመን ነው የሚመስላችሁ? ወይስ እኔ እውነትን ሞራሉ አለኝ ስልሽ ከብረት የተሰራው መስተለሽ? እያንዳንድሽ እኔ እኔ እንደዚህ ሆኗል እና እናንተ ቤትም ያንቋቋምል አይነት ሴት አይደለሁም። ውሽ ጥሩ በቃ አንዳንድ ሰው በሆነ ነገር ይባረካል። አንዳንድ ሰው በሆነ እኔ ደግሞ ከምንም በላይ በብዙ ነገር ባርኮኛል ፈጣሪ። ምን አሜሪካ ላይ ወንድ ቤት ውስጥ ተቀመጠ አልተቀመጠም እና አንድ ነው፣ ዘሴም ነው። ወንድም ቤት ውስጥ ቢኖርም ይደክማቸዋል፣ ባይኖርም ይደክማቸዋል። አንድ አይነት ነው። አንድ ነገር ለአንቺ ካሉ አይቀርም መሉሁን ሆነ ሁሉም ነገር ግን መከባበር የሚባል ነገር ጥሩ ነው። ትዕግስትን ፍራቻም አይደለም። ማንም ከማንም አይበልጥም። አንዳንዴ ምን ላይቅ እንደ ሴትና እንደ ወንድ ስናወረው ነገሮቹ የተለያየ ናቸው። ለማንስ ነው ኤክስፕሌን የምናደርግለት ወጣን። አንዳንዴ እኮ እኔ አድርጌያለሁ እኔ ተለውጫለሁ ስንል እኮ ካለፈው ሕይወታችን እኮ ልንማርበት ነው። እኔ ገርል ፍሬንድ አለኝ ብሎ አንድ ሰው ሲወጣ እኮ ከኔ በላይ ምላሳም እኮ የለም። የሆነን ነገር ከርስ ለማድረግ ግን አምናል። እኔ እንደዛ ሰው አይደለው

ሁለት ልጆች ወድጄ ሬስፖንስብሊቲ ወስጄ የማሳደግ ልጅ ነኝ እንጂ ከማናት ሄደች ማና የመጣች እያልኩኝ ደግሞ ይህን ሰርችላል። ግን መቼ ይህን ባስምኖሩ ሀገር አቋርጭ ሄድ ነበር አልሄድም። ግን ድራማ አያስፈልግም ነው በቃ አያስፈልግም። የአሁኑ ወንድ አንዷ ስትሄድ አንዱ ንይዛል፣ አንዷ ስትሄድ አንዱ ንይዛል። ምንም ጋራንት የለውም ያ የሆነ ነገር ላይ እኔ ጋራንት የሚኖረኝ በራሴ ብቻ ነው። እና እነዚህ ልጆች ከ አድገው እስከሚወጡ ድረስ እንጂ እዚህ ጋር ስለተመቼን ብቻ አፋችን ባንከፍት ጥሩ ነው። የእናትነት ቫሊዩ ባትነት ቀኝ ጥሩ ነው። እየነገርኩ ነው ሪስፔክት እዝጌድ። ከዛ እንደነንትና ይመጣል ደግሞ መወራረድ፣ ሌላ ሌላ ደረጃ። ያ ግን አያስፈልግም። አሁን የምናገር ነገር ጀስ ሌቤ የኔ ላይፍ ለኔቶ ያንተን የራስ ለራስ በቃ። ምን ዛሬ ብር ብር ቢኖረው አንድ ሰው ቲንክ ላይቅ ፍቅር ይገዛል ብለህ የምታስበው ሰላምን ያመጣል አያመጣም። አለ እኮ ቤታችን ውስጥ የአራት ሺህ አምስት ሺህ ጫማ አንድ ቀን ቀና ብዬ የማይችውም አላውቅም። እኔ ከኢትዮጵያ ያመጣሁትን ወርቅ እዚህ ጋር ቁጭ ስል ነው የምለብሰው እንጂ ትዝም አይደል እኔ ማቴሪያል ምንም እኔን ሀፒነስ አያደርገኝም። ሰላም ብቻ ነው በቃ ማይንድ የለ አንዳንዴ በጣም ያናደኝ ባልጠበቅኩት ቁጥር ባልጠበኩት ሰዓት ነገሮቹ ተቀይረው ድራማ ሲመጡ ህይወቴ ላይ ለሚያይ ሰው አይደለም የሚገርመኝ ለራሴ ሁሉ ይገርመኛል። ነገሮች እንዴት ነው እዚህ ደረጃ የደረሱት ብዬ ሁሌ ደግሞ ነገሮች ወደ ላይ እንደሚወጡ አውቃለሁ። እዛ ደረጃ መደራረስ የለብንም ነው ቲንክ የምናደርገው ስለ ባርኮን ስለ ማን ነው። ክሬዲት ክሬዲት ክሬዲት ክሬዲት የሚባል ነገር አለ ማንም ሴት አታደርገውም። እኔ ማደርገውም ነገር ማነው? ያው በዚህ መጠን ፋሲሊቲያቸውን እያሟላሁ ልጆቼንም ሴት ነኝ እኔ። ማን ነው ስለኔ የሚያወራው? ሞራሉ የላችሁም ስለኔ ለማውራት። አንዳንዴ ላይፍ እና ላይፍ ሌላ የሆነብን ሰዎች አለን። አንቺ ወንድ ጋር ቁጭ ብልሽ የከበደሽ ላይፍሽ እኔ ብቻዬን እየኖርኩት ነው። ግልቅ አለ ለመባል ብቻ ወንድ ልጅ የምትይዙ ሰዎች፣ እናዚህ ኮመንቱ ተመቼኝ ብልሽ የምትቀሳሰሪ አላችሁ የጥላቻ ጥግ ያለባችሁ የቅናት መንፈስ ግማሽ ሽሻ ቤት የምትገናኘንሽ ግማሽ ጫትሽን ስትቀሚ፣ ትክክለኛ ትክክለኛዋ ሴትማ እናትነቴን ስለምታውቀው ካን እንደዚ አይነት ኮመንት አጥፈም። ግን ያንን የሚያሰድብሽ ማን ነው ብትይኝ የሚያሰድበኝ የሚያሰድበኝ ማን እንደሆነ ይኖረዴ ክብር የሚባል ነገር የለም እንዴ ጋይስ? አንዳንድ ምን አይነት ቤተሰብ ነው ያሳደገች? እንዴት አይነት እናት ነው ያሳደገችን? ለእናታችን እናታችንን ከወደድን እንዴት ክብር አይኖረንም? እኔ መቼ ነው ገስት ላይ አስገብቼ ስሳለቅብህና ሙድ ሲይዝብህ ያየው? እንዲያውም ማሜ እኮ አታስነኪ የሚሉኛል። አለማስነካት አስነካት አይደለም፣ ይህ ማንነት ነው። በቃ ወይ የፍቅር ጉዳይ እኮ አይደለም። ስላለን ነገር ባሉ አለ ባይኖረኝም እኔ አብሮኝ የነበረን ሰው ማዋረድ በጣም ነው የሚያስጠላኝ። በአይነ ሚስትነጋገር ያለሽ እ ባክንፎርስ ትያለሽ። ግን ይሄ ከርስ የሚያደረግ ወርድ አልጠቀምም እኔ ወንድነትን፣ ኮንፊደንስ የሚነጥቅ አማርኛ አልጠቀምም እኔ ወንድነትን፣ ወንድ የሚነጥቅ አንዳንዶች እኮ ጭንቅላትን ዲሞላይዝ ለማድረግ እኮ ሴቶቹ በጣም ወራዳ ሴቶች አሉ፣ ቁመ እንዳትሄድ አድርገው የሚያዋርዱ ያነ ግን ና ነው አምናት። እኔ በጣም ነው የሚሰቀጥጠኝ እንደነዚ አይነት ነገሮች ባክን ፎርስ ማ አጭ ስታዋርጁ አይደለ የነበርሽ ትይኛለሽ ሸካካ ቤት አባሽ ነው ያየሽ። ግን ሳዋርደው እና እኔ ዘገምተኛ ቤተሰብ ልጅ ነኝ እንዴ? ባክን ፎርስ ማ ትሄጃለሽ፣ ኦፍኮርስ ትነጋገሪያለሽ። መልስም በመልስ ነው የምሰጠው። ግን ወርድ ጠብቃል። ወርድ ስጠቀም አውቃለሁ፣ አላቅም ነ ነዚይነ ነገር እና አንዳንዴ ስለ ልጆቻችን እንከባበር። ሰው ሰው ምን አቅምን ያደርጋል ነገ አንድ ሺህም ትደውያለሽ፣ አንድ ሺህም ትደውያለሽ። ዩር ፍሬንድ ኤቭሪባዲ አልኩ። ፍሬንዶች ሚዲያም ይጠቀማሉ ብዙም ብዙም ናቸው። ግን አንዳንዴ ሪስፔክት አድርጎ ሰውም ከደወለልህ ይሄን እኔ እናቴን እወዳለሁ ስል መወዳት ለምንድነው? አባቴን እወዳለሁ ስል ለምንድነው መወደው? ስናወራ አንዳንዴ ወሬውን ብቻ አይደለም ድሬው ድሬው እኮ ስለኛ ያገባው፣ ምን አገባው? ድሬው አንተን በሚያቀኝ ያውቃል፣ እኔም በሚያቀኝ ያውቆኛል። ዛማች እና እኔን ቁጭ አድርገህ ማሰደብ ነበር የፈለግከው? ሴት ልጅ አስገብተህ ይቅመሳት፣ ይቅመሰው ምናምን የሚባል የወረዳ አማርኛ ለፍዳዳ ስታስጠላ ራሱ ስታወራ ሴትነትሽን ይንጠቅሽ እና ቁጭ ብላኔ እንድትሳደብ ነበር የፈለግከው ድሬው ገብቶ እንደዛ ሲያወራ አንደር ድረ ከማስወጣት ቪዲዮ ይታያል። እንግዲህ እና እኔን መስደብ ነበረባት ልጅቷ ዳስዋይዋት ምን ስለተሰጠው ነገርስ አደባባይ ላይ ተወጦ ምን አስወራ? ሌላ ድራማ ካልተፈለገ በስተቀር ምን ለልጆቹ እናት ሰው አንድ ፐርፊውም ቢገዛ እና ቢግ ዴል ጋይስ ቢግ ዲል እኮ አይደለም። በቃ እንደዛ ብታረግ እኮ ስለ ልጆች ነው የምታደርገው እንጂ ወይ ከኔ ፍቅር ኑሮብህ ወይ ደግሞ ሌላ ነገር አይደለም። በቃ እንግዲህ የራስ የተሰማ ስሜት ሊኖር ይችላል። ገዛ ኦኬ ስ ፋይን ገዛ ቴንኪው። ግን ወጦ ላይ እኔ ያርግ ያለው እኔ አላረግኩም። እኔ በዚህ ወጦ በዚህ ወርዶ ሌላኛው ሰው እንዲናገር ወይ እዚህ ቤት ድራማ እንዲፈጠር ካልተፈለገ በስተቀር አያደረግም። ለማንስ ነው ኤክስፕሪንስ ሰዎች ገንዘብም እኮ ሌላው ሚስታቸው ጋር ወይ ግርል ፍሬንዳቸው ጋር ቁጭ ብለው ለልጆቻቸው እናቶች፣ አንተ የዋርና ዘ ፈርስ ዋን እኮ ጊፍት የሰጠህ ወንድ አይደለም። በጣም ብዙ እናቶችን ሪስፔክት አድርገው የሚሰጡ አሉ። ግን አደባባይ ላይ ወጠው እኔ ሰጥቻለሁ ሰጣል ብለው ሲያወራ፣ አዎ ሰጥቻለሁ። ዝዝምታ። ማን ይገላል? እኔ በሰጠኝ ምን ዝሮ ዝሮ በሌላ ወይ ለልጆች ነው የሚወጣው ገንዘቡ ማን እንዲሰማልን ነው ወጠን፣ ኤክስፕሌ የምናደርገው? ሌላ አይነት ድራማ ካልፈለገን መስጠቃል። ኦፍኮርስ ማንም አይፈልግም። ይህንን ነገር ማን ይፈልጋል? ሌላኛው ሰው ይፈልጋል እንዲ እንዲሰጠው ተብሎ ቢወራ፣ እነማን ናቸው እስኪ ጠይቁ። አድርገሃል አላረክምም ብሎ